ቀጥለናል ተመልካቾቻችን፣ ቅዳሜ ነው ፋና ላምሮት ላይ ነው የምትገኙት። ዛሬ የ16ቱ የትውውቅ ስራዎቻቸውን ለእናንተ ለውድ ተመልካቾቻችን እያቀረቡ ይገኛሉ፣ እያስደመሙንም ጭምር ይገኛሉ። እንኳን ደና መጣችሁ ብለን ኬክ ቆርሰናል፣ ደግሞ አሁን ቁጭ አድርገን እንደዚሁ ጨዋታችንን ቀጥለናል። አሁን ደግሞ አራት ተወዳዳሪዎች ከጎን ያሉ ቅድም መድረክ ላይ ያስገረሟችሁ ካስገረሟችሁም ካስደነቃችሁ ማስሴታችሁን በ822 እንደዚሁ መላክ ትችላላችሁ። ደግሞ ሳምንት ደግሞ በቀጥታ ስርጭት እዚሁ መድረክ ላይ እንገናኛለን። የአብስራ ኤርሚያስ ግዛቸውና ታፈረ ታፌ አብረውኛሉ። በድጋሚ እንኳን ደህና መጣችሁ። ስላየናችሁ ስለተዋወቅናችሁ ደስ ብሎናል። እኛም ደስ ብሎናል ስላየናችሁ በማይኩ እኛም ስላየናችሁ በጣም ደስ ብሎናል። እሺ ታፌ እመጣለሁ እልላችሁ። ያው ማይኩን ለማውራት ቸኩላል። እስቲ የምታወራት ነገር ስቀልን ያዝ ታፌ በጣም ደስ ብሎኛል በድጋሚ እንኳን ደስ አለ እንኳን ደና መጣ እኔም ስላገኘማችሁ በጣም ደስ ብሎኛል እሺ እኛም ደስ ብሎናል እንደው የመጀመሪያ ጥያቄ ላድርገው ና ፋና ላምሮትን ታይ ነበር ወይ ጥያቄ አካል ነው እንደምታይ እርግጠኛ ነኝ ግን በምን አይነት ሁኔታዎች ውስጥ ሆነ ታይ ነበር ከመቼ ጀምሮ ደግሞ ትመለከት ነበር ከዛ እነሳ ስቲ ያው ፋና ላምሮትን ያው ከታተል ነበረ ወደ አራት ዓመት ምናምን ጀምሮ ከዛ ወደዚህ እስካሁን ድረስ እስከ መጨረሻው ድረስ እከታተል ነበረ። ያው በማንኛውም አጋጣሚ ነው ባገኙት ሁሉ ቤት ቁጭ ካልሁኝ ቲቪ ታ ያለ ከሌላ ቦታ ስራ ቦታ ከሆን ደግሞ እንዲሁ በዩቲዩብ ምናምን እከታተል ነበረ። ስራ ብዬ ነበር የምከታተለው። በጣም ደስ ይላል። ሰራተኛ ነህ ያው ስራዎች ስራሉ ከሙዚቃ ውጪ ስራዎች ትሰራለህ? ሙዚቃ ላይ ይሰራል። ሙዚቃ እንደው ቤት ሆኖ መመልከት እና ደግሞ እዚህ ስቴጅ ላይ መጥቶ እዚህ መድረክ ላይ መምጣትና በአካል መገኘት ምን አይነት ስሜት አለው? ቤት ቁጭሎ እንደማየቱ አይቀልም። እዚህ ጋር ዳኞቹ ሳይመጡ ገና ኦዲሽኑ ራሱ ኦዲሽኑ ቀነስ ብራሱ ያው ቤት ቁጭሎ እንደምታየው አይደለም። እዚህማ ትክክለኛ ቦታው ነው ይሄ። እና እዚህ ስመጣ በጣም ነው የሚለያየው። እዛ ቁጭ ለምትመለከተው በጣም ቀላል ነው እንደ ቁጭሎ ማየት ውጭ ሆኖ መፍረድ ቀላል ሊሆን ይችላል፣ ግን እዚህ ላይ ስትመጣ ትንሽ ከበድ ይላል። እንደው በፋና ላምሮት ውድድር በጣም ደስ የሚልክ ነገር ወይ ደግሞ በጣም የሚስበው ነገር ምንድን ነው ለአንተ በአንተ እይታ? በእኔ እይታ ያው ሁሉም ታለንት ያላቸው ልጆች የራሳቸውን ታለንት ተጠቅመው የሚፈልጉበት ቦታ ላይ ይደርሳሉ። ይሄ በጣም ያስደሰኛል። ማለት ምንም አይነት ነገር በሌለበት ሰው በችሎታው ችሎታውን እንትን አድርጎ በችሎታው ተንተርሶ የሚፈለግበት ቦታ ላይ ይደርሳል። እ በጣም ስል ያስደሰኛል። የማን አድናቂ ነበርክ? ከፋና ላምሮት ተወዳዳሪዎች ብዙ አሉ፣ ግን አሁን መጨረሻው ላይ የመጨረሻው ዩኒቨርሲቲ እነ ጴጥሮስ በጣም በቃ የተለየ ነበረ። አለ መለሳለሁ። ብዙ ወደ አንተ ልምጣ። እንኳን ደና መጣ። እንኳን ደሳለ። እንኳን ደና ቆያችሁ። እንኳን አብሮ ደሳለ። እሺ፣ ቅድም ስትሰፍን እያዩ ፈገግታ በጣም ነው ሰው ጋር የሚጋበቡ ነገራችን ላይ ሌላ ሰው ብሎ ከያቃል የተጨነቀ አይመስለኝም፣ አላቅም እና እየዘፈን ጥርስ ላይ ምንድነው ፈገግታ ይታይ ነበርና፣ እንዴት ደስ እንደሚል ብታይ። አመሰግናለሁ የሹምነሽ ትላለች። በእርግጠኝነት በቀጣይ። አዎ ግድ ነው። እንኳን ደህና መጣህ በድጋሚ። እንደው ምን አይነት ስሜት አለው እዚህ ፋና ስቱዲዮ መገኘትና በቤቱ ነው መከታተል ትከታተለዋለህ? ለአምሮቱን አዎ፣ በደንብ ያው ቤቱን እየስከታተሉ ይሄ ለኔ ቀለኝ ነበር ቀላል ነው ብዬ ነበር የማስበው፣ ግን ያው እዚህ ሲመጣ በጣም ከባድ ነው ምኑ ነው የከበደው? ነገሩ ሁሉ ያስፈራል። ቫይዝ ስቱዲዮ ላይ ስትገባ ነው ሁሉ እንት ያስፈሩ። ግን ያው የመጀመሪያ ማለት ባንድም ጋር የመጀመሪያችን ስለሆነ ያስፈራል። ብዙ ነገር የመጀመሪያ ሲሆን ያስፈራል አይደለ? ኦ በደም እሺ። እንደው በፋና ላምሮት የውድድር ታሪክ ውስጥ በጣም የምትወደው ተወዳዳሪ ካለ፣ ከዛ ደግሞ እንደው ፋና ላምሮት ለመምጣት አስወስኖኛል የምትሎ ተወዳዳሪ አለ? አዎ ባምላክ በአምላክ ቢያድግልኝ የሀገሬ ልጅ ነው። እሺ ማለት ብዙ ጊዜ ጉትጉተኛል፣ ግን በጣም ጀግና ሰው ማለት አደንቀው ነበር። ብዙ ጊዜም ተወዳደር ይለኛል። በብዛት እሱን አደንቅ ነበር። በአምላክ ቢያድግልኝ የአራተኛው አሸናፊዎች አሸናፊ አሸናፊ ነው። አዎ እንግዲህ ተመካከላችን የመጣችው ጊዜ ጠብቀን አዎ። እንግዲህ እሺ መለሳለሁኝ ወደ ያብስራ። እንኳን ደና መጣ ስላገኘነ ደስ ብሎናል። እንኳን ደስ አለ እንኳን ደህና ቆያችሁኝ። እንኳን አብሮ ደሰረ። እሺ የመጀመሪያ ጊዜ ነው ፋናል አምሮት ቅድመ ማጣሪያ ስትወስድ ይህን ፊት አላቀው መትታቃለ እንዴ? አንዴ መጥቻ ዶ ይሄ ሁለተኛ አይደለ። ስንተኛው ምዕራፍ ላይ ታስታውሰዋል? በአምላክ እና በአምላክ ቢያድግልኝ ያሉበት ላይ ማለት አይ፣ በአምላክ ቢያድግልኝ ሳይሆን በአምላክ ይታገሱ፣ በአምላክ ይታገሱ። የኮልፌ ልጅ ነው፣ የዛው አካባቢ ልጅ። ናንተ አንድ ሰፈር ነው ግሩም ነው። እየተነጋገራችሁ ነው መጡት፣ እንኳ እሺ፣ እንኳን ደህና መጣ። እንደው ፋና ላምሮትን ስታየው በዚህ አያያዝ ስቱዲዮ መተክ የምታቅ ይመስለኛል። ለመደገፍ እሱን ለማየት ምን ይመስላል፣ ስቴጅ ላይ መውጣት? ያው ስቴጅ ላይ መውጣት ያስፈራል፣ ግን ፍራተን ዋጥ እንደ አርገ መውጣት ነው። ግን ከወጣ በኋላ ደግሞ አትወረድም፣ አትወረድም ያስብል ድባባ አለው አትወርድ የሚል ትባባለሁ። ደስ ይላል። አሪፍ በጣም ከአምላክ ውጪ በውድድር ታሪክ ውስጥ በፋናል አምሮት በጣም የምትወደው ሰው አለ? በአምላክንም ማንሳት ይቻላል። ቀልዴ ነው። አይ ሁሉም እኔ ሁሉም ምርጥ ናቸው። ይሄ የሚሉ የለኝም። ሁሉም የራሳቸው የሆነ ታለንት አላቸው የራሳቸው የሆነ የድምፅ ቀለም ስላላቸው ይኸው ሁሉም አድናቂ ነኝ። በጣም ደስ ይላል። ከፋናል አምሮት የምትወደው ነገር ምንድን ነው? በጣም ለመወዳደር ስትወስን ያው በደንብ የሚታይ ፕሮግራም ነው፣ እናውቃለን፣ ይታወቃል እሱ። ከዛ በዘለለ ግን እንደው ለመወሰን ከሚገፉ ምክንያቶች አንዱ ፋና ላምሮት የምትወድበት ምክንያት ምንድን ነው? ያው ፋና ላምሮት የምወድበት ምክንያት ዳኞች ራስ ላይ እንድትተጋ ያደርገዋል፣ ራስ እንድትመለከት፣ ብዙ ነገር ማታውቀውን ነገር እንድታውቅ ነው የሚያደርግ፣ እና ከዛ ውጪም እንድትለወጥበት የሚያደርጉ እድሎች ይፈጥራል። ያ ነገር ያስደስተኛል። ሰጠም ደስ ይል መልሳል ኤርሚ እንኳን ደህና መጣ እንኳን ደስ አለ እንኳን እንደና ቆያችኝ ሲንግል አለ እውነት ፊትህ አዲስ አልሆነብኝም ትንሽ ቆየት ብያለሁ እንጂ ፊት ፊት ነበረኝ አዎ እኮ በዛ አስተዋል ነኝ እውነት ቅድምም እያየሁ የት ነው ማቀው እያልኩኝ እያሰላሰልኩ ያሰላሰልኩ ነበርና ያው ዩቲዩብ ላይ ሊሆን ይችላል ብዬ አስባለሁ መቼ ነው የተለቀቀው አክቹአሊ ቆይቷል ትንሽ ቆየት ብላል ግን ከሰር ወኝም ነበረ። አሁን ግን ተመልሽ ያለው ያው ጓደኞች ከዚህ በፊት የነበሩ ፋና አምሮት ላይ የነበሩ በአምላክ ቢያድግልኝ አለ አሉላ አለ ብቻ እነሱን በማየትም የተሻለ ነገር ማምጣት እንደምችልም በማሰብ እንግዲህ እዚህ መጥቻለሁ። ምዕራፍ ስንት እንደሆነ ባላቅም እና አሉላ ያለመወርቅ የነበሩበት ጊዜ ተጠባባቂ ነበርኩኝ። ከዛ በኋላ በተለያዩ ነገሮች መምጣት አልቻልኩኝም። አሁን እንግዲህ እድሉን አግኝቼ እዚህ ደርሻለሁ። የተሻለ ነገር አምጥቼ አቅርቤ ጥሩ ነገር አሳያለሁ፣ ራሴንም በደንብ አስተዋውቃለሁ። ጥያቄዎችን ነው ጨርሰው፣ ወደ ሙዚቃው አያተሸፋፍንብኝ። ወደ ሙዚቃው ልመለስ ነው። እነማን ነው የተሰሩት? ምን እርሱ ምንድን ነው የሚለው? የመጀመሪያው ስሬ ባህላዊ ነው፣ ጎጃምኛ ነው። ከዛ ሌላ ደግሞ ትግርኛ በአማርኛ ያለኝ ብቻ የተለያዩ ሞካክር ያለው ከዚህ በላይ አሁን ባለው እንትን አይገለጽ ነው ይመስለው። ችግር የለውም። አይ በጣም ደስ ይላል። እንኳን ደህና መጣ፣ እንኳን መረጥከን፣ እንኳን ደስ ብሎ ነው። ብቻ በአጠቃላይ እኔም በጣም ደስ ብሎኛል። አመሰግናለሁ። ስለዚህ በነ የዓለም ወርቅ ጀንበሮ ጊዜ ቅድመ ማጣሪያ ውስደክ ነበረ፣ ወስጄ ነበረ እዛ፣ እኔም ተጠባባቂ ነበርኩኝ ከዛ በኋላ ግን ከዛ በኋላ ሞክር ያለው አክቹአሊ በተለያዩ በጤናም በንትንም መምጣት አልቻልኩኝም ነበረ። አሁን እንግዲህ የተሻለ ነገር ሲኖረኝ እዚህ ደርሻለሁ። ከዚህ በኋላ ደግሞ የኔ ጥረት ነው የሚጠበቀው ና እንግዲህ ከፈጣሪ ጋር ለቤቱ አዲስ አደለ። መድረኩ ግን ምን ይመስልም ነ ሱም የፈጠረብን መድረቡ ደስ ይላል። እውነት ነው። ቅድም እንዳለው እሱ አንዴ ከወጣ በኋላ ውረድ ውረድ አይለም፣ ድገም ድገም ነው የሚለው። ደስ ይላል ግን ቴንሽን ያረጋል። መጀመሪያ ያለው ነገር ሴሬሞኒ፣ ዝግጅቱ ምናምን። ከዛ በኋላ ግን እንደ ሙዚቀኛ ከገባም በኋላ ደግሞ በጣም ደስ የሚል ነገር ነው ያለው እና አይ ቲንክ የመጀመሪያም ስለሆነ ነው ይመስለኛል። እና የለመድ ነው በየሳምንት። የተሻለ ነገር ይኖረናል ብዬ አስባለሁ። ሁሉም ይለመዱታል ብዬ አስባለሁ። እንግዲህ እኔ እንደዛ ነው የማስበው። የምትወደው ምዕራፍ ወይ ደግሞ የምትወደው ተወዳዳሪ ነበረ በፋና ላምሮት ታሪክ? አዎ እንዳልኩ ያው ጓደኞችም ነበሩ በአምላክ አድናቂው ነኝ ወደዋለሁ። ሌላም አሉላን ሌሎችም አሉ ብዙ አሉ። ብቻ ግን ሁሉም የተሻለና ጥሩ የሆነ ነው። በድጋሚ እንኳን ደህና መጣ። ደስ ብሎ እንኳን አብሮ ቆያቸው። አመሰግናል። እሺ ወደ ጊዜ ልመለስ፣ ወደ ተፌ ልመለስ። ተፌ እንደው ሙዚቃ ወደ ሙዚቃ ስንመለስ ወደ ሙዚቃ ህይወት ስንመለስ ለመጀመሪያ ጊዜ ታስታውሰዋልክ? ያው የምንሞክርበት ሁኔታዎች ይኖራሉ። ከዛ ግን ደግሞ የሚያረጋግጠልክ ሰው ይኖራል። አንተም ጠበቃ አድርገን የምትይዝበት መንገድ ይኖራል። ና ታስታውሰዋለ የጀመርክበት ሁኔታ? አዎ አስታውሰዋለሁ። የሆነ ጊዜ ላይ ነው እኔ ተማሪ ነበርኩኝና የሆነ ትሪፕ ነበረን፣ ራስ ዳሽን ጎብኝ ተብለን ለትሪፕ ሄድን። ያለንበት ቦታ በጣም ቀዝቃዛ ስለነበረ ቀዛ ያለው ሰው እንዳይደብረው ተብሎ የሆነ ዝግጅት ምናምን ተዘጋጅቶ ነበረ። እዛ ላይ ነው ያው እኔ ሁልጊዜ የሆነ ኤርፎርስ ዘግቼ ምናምን ሰምኛል መስለኝ። እና እዛ ላይ ዝፈና አሉኝ፣ ዘፈንኩኝ። ማለት ዘፈንኩ ስል በቃ ማለት እኔ ምችለውን ማውቀውን ያክል በሰዓቱ ሞከርኩኝ። ከዛ በኋላ ሰዎቹ እንትን አሉ፣ በጣም ወደዱት። በቃ አው ከዛ በቃ እንደ ዘፈን እና ምን አበረታቱኝ። ቀዝቃዛ ቦታ ላይ የተዘፈነችው ሙዚቃ ሰምቶ ዝም አለ ነው የዘፈንኩት፣ ሰምቶ ዝም አለ ነው ሰምቶ ዝማለ ጆሮዬ፣ አይቶ ዝማለ ይሃይኔ፣ ሆድከ ታገሰስ ከቻለ መቻልን ያህል ምናል ሰው በወደደው ይከንፋል፣ ሰው ባፈቀረው ይከንፋል፣ ሆድከ ታገሰስ ከቻለ ትግስትን ያህል ምን አለ። ኧረ ምንም፣ በጣም ደስ ይላል። በጣም አመሰግናለን። ተፊዘፋኝ ደሞን ነገሩኝ ከዛ በቃ መሞከር እንዳለብኝ እኔም እራሴ እየሞከር መጣው ማለት ነው። በጣም ደስ ይላል። ፋና ላምሮት የሀያ አንደኛው ምዕራፍ አልፈዋል ስትባል በምን አይነት ሁኔታ ላይ ነበርክ? አጋጣሚ መንገድ የነበርኩኝ ወደ መገናኛ ስልክ የጠራ መንገድ ላይ እየሄድክ ነው? መሽቶብኛል፣ ምሽት ነው የተነገረኝ በአጋጣሚ። እሺ፣ መገናኛ ላይ ስልክን አነሳላት ለለምለም፣ ለምለም ስራሽ። እሺ፣ መሽቶ ነበረ። እሺ፣ እዛ ተደወልልኝ። አጋጣሚ ማላውቀው ስልክ ነው። ሳነሳ ከፋና ላምሮት ነው አልፋል፣ እንኳን ደስ አለህ ምናምን። እንደውም እኔ የሆነ ጊዜ ላይ ጓደኞች እንደዛ ያደርጉኝ ስለነበረ እንደዛ ሙድ እያዙ ነው ምናምን፣ ደግሞ የሴት ድምፅ ነው እና አይ በቃ በቃ በትክክል ስትነገረኝ በቃ ደስ አለኝ። የምር እኮ ነው፣ የምር ነው አልፋል። በዛ ሁኔታ ውስጥ ነው የሰማው። በዛ ሁኔታ ውስጥ ያለው ተነገረኝ ማለት ነው። በጣም ደስ ይላል። እንኳን እንደናመጣ በጣም ደስ ብሎናል። እኔም ስላገኘኋቸው በጣም ደስ ብሎኛል። እመለሳለሁ። እሺ፣ ግዞ ወደ አንተ ልምጣ ሙዚቃ እንደው መዝፈን እንደምትችል ደግሞ ለሌላም ሰው ለቤት ውስጥ ከማንጎራጎር በዘለለ ሻወር ከመውሰድና ና ለመውሰድ ማንጎራጎር አለ ከዛ በዘለለ ትችላለህ ያለ ሰው ና የገፋበትን ጊዜ ታስታውሳለህ ስ ያስታውሳል እኛ ሰፈር አንድ ዘፋኝ አለ ባላገሩ ተዳደረ ተማር የሚባለው ማለት እያሰራን ነበር ማለት ይሰማኝና ያዘፍነኛል ብዙ ጊዜ እንደ ገፋው ይመክረኛል ምናምን ከዛ እንትን አለ ቅሸነ ቲያትር ሰቆጣ ላይ ማለት፣ ከዛ ሲሄድ አሁን ላይ ባለገሮ አይደል፣ አንድና ሁለተኛው እነሱም ነበሩ ማለት፣ እነሱም ያግዙኛል። አይዞ በርታ፣ ያው እንትን ባለማወቅ እኔ ይኑረኝ ይኑረኝ ያላቅም አለ፣ በርታ ጠንክር ይሉኛል። ያው በዛ ገፋሁበት። ከዛ አካባቢ በጣም በርካታ ተወዳዳሪዎች ነው የሚመጡትና። አዎ በጣም ብዙ እንደዚህ ይገርመኛል። አሁን አንዳንድ አካባቢ ያለተሰጠው በጣም ነው የሚገርመኝ። በእርግጥ የሀገራችን ከአራቱም አቅጣጫ የሚመጡ ተወዳዳሪዎች አሉ። በጣም በተደጋጋሚ ከሚመጣባቸው ቦታዎች አሉ ና ምንድን ነው እንደዚህ የጨዋታዎች አሉ? በአካባቢ የሚዘፈኑ በጋራ የምታደረጓቸው ነገሮች፣ ወይ ደግሞ ጠንካራ ክበብ አለ፣ በዓላት አሉ፣ ምን ላይ ነው እንደዚህ አይነት ነገር የሚታየው? ያው ብዙ ጊዜ የሚሉት ከውሃውን ይላሉ። ያው ጥምቀት ላይም ይጨፈራል በደንብ ነው የሚጨስ። አንድ የሰቆጣን አካባቢ እባክህ ታወጣ ነበር ታወጣ ነበር። መሀል ገብተህ እስኪ እባክህ እንደው ቆ ለለየ ለለየ ለየየ አንጎራጎራ አለው የደላኝ መስዬም ሌት እንቅልፍ አልተኛም አይኔ እሷን ቀላይ ለለየ በሰቆጣው መንገድ በዘወር ራው ለለየ ረያ ለለየ ተከትየሽ መጣው ልብን እንዴት ነው?

ያው ስደውልልኝ አሁንም ያው ተፌ እንዳለው ሙድ ይዛሉ ይደውል ግዜ እንደዚህ እንደዚህ እንደዚህ ላይ ግን አስራ ምናም ቤት እንደሆነ ሳውቅ ወር ደግሞ ሴት ስትሆን በሴት አይሾፈኝም። ቢ ማለት ብዙ ጊዜ ሴት አይደውሉም። ለኔም ብዙ ጊዜ ሴት ጋር አላወራም። ቢ ከምባል ይደውላል በመስ ነው እናረገ። እሺ እንደዛ ሲሉኝ አማን ኩ ምናምን ግን በጣም ደስተኛ ነበርኩ። በእለቱ የሰራው ስራ በጣም አናዱኝ ስለነበረ ግን ደስ ብሎኛል። እንደዛ ሁኔታው ውስጥ ሆነ ተጠራ

እንዴት ግን እንደው መስፈን እንደምትችል ድምጽ እንዳለ እንደታወቀ፣ አው መስፈን እንደምችል ያወቅኩትም የጀመርኩትም እኛ ቤት ወንድሜ ይዘፍናል። ታላቅ ወንድማችን አለና፣ ያው አሁን ባይገፋበትም ሙዚቃው ላይ እሱ በፊት ጩጬ እያሉ በጣም ልጅ እያሉ ምናምን ጫካ ምናምን ይዞኝ ይላል። እሱ ቮካል ሊሰራ ቁጭ ብዬ ያየው ነበር፣ ይቀውጡት ነበር። ወጀማው ማሪም ብዬ ሻለው ነው ማሪኝ ብየሻለች ልጅ በነጋችር እኔ የቲያትር ጠባት ተማሪ ነኝ፣ እና ድሮ ከበባት ላይ እንሰራ ነበር። ማሪኝ ብየሻለሁ። በእርግጥ ትልቅ ሰው አለሁ እዚህም ዘመን ላይ ያለ እና ሁላችንም ገብተን በየተራ መሀል እየገባን ማሪኝ ብየሻለሁ ነበር። እስካሁን ግን አልተማርንም። እና አስታውሳት እሷ ሙዚቃ ሌሎች እስኪ እኛ የዘጠናዎቹ የዘጠና ነ እስ ያስታውሰ ማሪኝ ብዬ ሻለው ሞት ብሻለው፣ ሰው ሆኖ ስህተትን የማይሰራ የለም። የአንድ ቀን ጥፋቴን ተይማሪኝ፣ ግድ የለም አሃ አሄ እቺን መሃል ገብተን በየተራ ሁሉም ይደርሰው ነበር እናስብል ነበርና፣ አሁን ክብ እንስራ ላችሁ ነበር። ተነስቺ እሺ። ከዛ እንዴት ቀጠለ? ከዛ ያው እሱም ዝም ብሎ የሆነ ዘፈን ሲዘፈን ምናምን ሰማ ነበር። ከዛ እኔም ዝም ብዬ ማንጎራጎር ዝም ብዬ በቃ፣ ማላቃቸው ሙዚቃ አላቅም፣ ግን ዝም ብዬ መስፈን ምናምን ከዛ የሆነ ሰዓት ሰፈር ላይ ኬጂ ትምህርት ቤት ምናምን ዘፈን ነበር ምናምን፣ እስራስ ምናምን እሸልም ነበር። በዛ ነው በቃ ያወቅኩት ድምፅ እንዳለኝ ማ ከዛ ለምን አትወዳደርም እንደዚህ ባላገሩ ምናምን ይሉ ነበር ሰው ይገፋፋል። ሰው ለምን ላምሮት መረጥክ? ያው በእርግጥ ባላገሩ አስቤው ነበር፣ ምዝገባው በመሀል አልፎ አልተሳካም ነበር። ትክክለኛው ጊዜ አሁን ሆነ። እግዚአብሔር ያለው አይደለም? አዎ በጣም እንኳን ደህና መጣ እንኳን እንደው በምን አይነት ሁኔታ ላይ ነበር፣ ከፋና ላምሮትን ስትሰማ? አንድ ጊዜ እንደወሰድ ቅድም ነገር ነበር፣ ሽና ይሄኛውን ግን ሳቅቷል። አንደኛው ምዕራፍ ተሳታፊ ነስትባል የምትሰማ ያው፣ በእርግጥ ስልኪ አይሰራም ነበር፣ ተሞክሮ ነበር መሰለኝ፣ ስልኪ አይሰራም ነበር። እና በመሀል ስልክ የተስተካክሎ ተስተካክሎ ምናምን ቴሌግራም ስገባ፣ ያው አድ ውስጥ ገብቼ ስም ዝርዝር አለ። እና በቃ አላመንኩ፣ በጣም ደስ ብሎኝ ነበር። በዛ ምክንያት ነው ያወቁት። ቴሌግራም ላይ ገብቼ አድ ግሩፕ ውስጥ የፋና ላምሮት የሚለው ላይ እዛ ላይ ነው ስሜን ያየሁት። ደስተኛ ወንክ እንደ ማንኛውም ኢትዮጵያ በጣም ነው እንጂ እንኳን ደህና መጣህ እመልሳለሁ። ኤርሚ ወይ በምን ይሳካል ብለህ ነበር ወይስ ተጠባባቂ ያደርጉኝ ነበር? የሚገርመው አሁንም አክቹዋሊ እኔ አስቤ አልነበረም የመጣሁት። በእርግጥ ዳዊት ዳዊት ምስጋና አስመዝግቦ ነበረ። እንደ አጋጣሚ ለሱ ተደወለለት ለኔ አልተደወለልኝም። ለእንትን ለኦዲሽን ማለት ነው። ከዛ አይ አልተደወለልኝም ብዬ እኔም እንደ ኮንዲሽንም ጥሩ አልነበረም። በአሁኑ ዙርም መምጣትም አልፈለኩኝም ግን በጣም ብዙ ጓደኞቼ እየደወሉ ባኪድ ሲሉኝ መጣውኝ። እንደ አጋጣሚ የመጨረሻ ቀን ነው የመጣውቲኝ አርብ ቀን። ከዛ አርብ ቀን ነው የተደወለልኝ። የዛን እለት ያው ደስ ብሎኛል። በቃ ደስ ብሎኛል። እኛም ደስ ብሎናል። እንኳን እንኳ ደህና መጣን። እሺ ወደኋላ መለስ ላድርገና እንደው የሙዚቃ ጅማሬ ይሄን ከዛ ደግሞ ህይወቴ ነው ይሄ ነገር የምርም ተሰጠ ነው ብላ የቀጠልክበትን ጊዜ ታስታውሰዋል? ድሮ ላይ ህፃናትና ወጣቶች ቲያትር አካባቢ እነዚ ወጥራለን ያው ውስጥ ቲያትር ላይ ወይ ሙዚቃ ላይ ባንሰራም ስፖርት ስንሰራ ነበረ እዛ አካባቢ ላይ እና እዛ በሚሰሩበት ትሬኒንግ በሚያደርጉበት ሰዓት ላይ እሰማለሁኝ። ከዛ በዛ እየተገፋፋን ገባን። በዛ ነው እንግዲህ ጅሩ ጅማሩ በዛ ነው። ከሲንግሎቹ አንዱን ባክ ከዛ ደግሞ ለተመልካቾችም እንድትጋብዝልን እንዲመለከቱ እ የመጀመሪያ ስራዬ ነው ያው ወደ እንትን ከመጡ በኋላ አንጀቴናርሽ ወ መተሽ በጊዜ ጊዜ ቀልባ ሳጥቶኛለ ባንቺው መፍዘዜ የኔ ዓለም ሸሸሽኝ ሳልልሽ ጠጋ ጠፍተሽየ መጣሽ አልዘናጋ አንቺዬ በይን ጠጋ የኔ ዓለም በይንጠጋን ለፍቅርሽ እንደረጋ። እናመሰግናለን ኤርሚ እንግዲህ በጣም እንደምታስደመን ደግሞ ቆንጆ ቆንጆ ስራዎች እንደምታሳይን ተስፋ አደርጋሉኝ። ከፈጣሪ ጋር። እሺ፣ እንደ ጥያቄዎች እንዳጠቃልና በዚሁ ምን ጠብቃለ ከፋና ላምሮት ምራፍ 21? ከዛ ደግሞ ኤርማያስን ምን አይነት ከለር ና አካባቢ ላይ እናገኘዋለን በምራፍ 21? ያው እንግዲህ የመጣውትኝ ተሳትፌ ለመውጣት ብቻ አይደለም። ካለኝ ነገር የተሻ ነገር ራሴንም ጠንክሬ አብዴት እያደረግኩኝ ጥሩ ነገር ለማምጣት ራሴንም ለማሳደግ ነው፣ ጥሩ ነገር ላይ ለመብቃት ነው የመጣውትኝ። ከዛ ባለፈ እንግዲህ ሁሉንም ስራዎችን እነካካለሁ ብዬ አስባለሁኝ። ውጤቱ ውጤቱ ያው እስከ መጨረሻ ነው ንፋል ማለት አዎ ግድ ነው። መልካም እድል ይሁን። እሺ አመሰግናለሁ። እሺ ያብስራ መዛው ከ21ኛው ምራፍ ምን ትጠብቃለህ? ምን አይነት ደግሞ አካባቢ ላይ እናገኘዋለን? ያብስራ በሙዚቃ ምርጫ ያው እግዚአብሔር ያለው ነው የሚሆነው። እግዚአብሔር እስካሉ ድረስ አሪፍ ቢያስኬደኝ ደስ ይለኛል። ያው ሁሉም ለማሸነፍ ነው ይመጣ። ለማሸነፍ ነው ሀሳቤ። ያው እሱ እንዳሉ የሁሉንም ሙዚቃ ለመነካካት እሞክራለሁ። ተሰርቶ ማያውቁ የሰው ጆሮ ላይ የራቁ ሙዚቃዎች ምናምን ለመስራት እፈልጋለሁ። ካምድል ይሆናል። ተፌ ወደ አንተ ልምጣ በጣም እየገረመኝ ነበር ቅድም የሙዚቃ ምርጫ የታደለ ራሱ እንደዚህ ለመድረክ የራቁ ሙዚቃዎች ናቸው። ና እንደዚህ ለመድረክ የራቁ ሙዚቃዎች፣ ለጆሮ ትንሽ የራቁ ሙዚቃዎች ሲመጡ እኔ ደስ ይለኛል። ምንድን ነው ዳኞችም ደስ ይላቸዋል። ሚስጥር ነው መናገረሽ እና እንደው ተፌ ምን አይነት አካባቢ ላይ እናገኘዋለን ደግሞ ከምራፍ አንድ ምን እንጠብቅ ከተፌ? ያው እንግዲህ የሚሆነውን ያው ፈጣሪ ነው የሚያውቀው መጀመሪያ ግን እኔ መጀመሪያ ራሴን ነው ማሸነፍ የምፈልገው። መጀመሪያ ራሴን ምን ላይ ነው ያለሁት፣ በምን ሁኔታ ውስጥ ነው ያለሁት ማለት በዚህ በሙዚቃው ላይ ራሴን ማሸነፍ ነው የምፈልገው። ከራሴ ጋር ነው ውድድሬንም ማድረግ የምፈልገው ማለት ነው። ከዛ ሲቀጥል ግን በሙዚቃ ምርጫዎች ላይ እስካሁን ድረስ ያልታዩ ያልተዳሰሱ፣ እንዳልከው ቅድም ከሰው ጆሮ የራቁና ያልተሰሙ ስራዎችን እየፈለግኩኝ ውድድር ሌላ ለማምጣት ጥረት አድርጋለሁ። ውጤት ላይስ፣ ውጤትማ ምንም ጥያቄ የለ እንኳን እንደናመጣ በድጋሚ መልካም እድል። በጣም አመሰግናለሁ። ግዞ ተመሳሳይ ጥያቄ ለአንተም። ግዞን ምን አይነት አካባቢን ጠብቀው ደግሞ ከመራፍ አንድ ምን ውጤት ይጠብቃል? ያው እኔም ከሁሉም ለመነካካት ነው የፈለግኩት እና ደግሞ ግዛቸውን ማውጣት ማለት፣ ግዛቸው ፋና ላይ ገባ፣ ግን ምን ያክል ታሪክ ምን አይነት ታሪክ ጥሎ ሄደ ቢሉ ነገር ማሳየት ነው ፈልገው ያው ውጤት እየታያል በሰራ ለሚገለጸው ያው ነገሮችን በስራ እንገልጻለን። ከፈጣሪ ጋር ሁሉም ፍቃድ የፈጣሪ ነው፣ ሙያ ፈል ውጤቱም። ስለዚህ ጥሩ ውጤት እንጠብቃለን። ያው እንግዲህ ከፈጣሪ ጋር ብለን እናስባለን፣ ይሳካል። እንኳን ደስ አለ፣ መልካም እድል ይሆንልን፣ ለሁላችን ነው። ተመልካቾቻችን፣ ፋና ላምሮት ላይ ነው የምትገኙት። ቀኑ ቅዳሜ ነው። ዛሬ በቀጥታ ስርጭት ወደ እናንተ እየደረስን አይደለም። ከኮከቦቻችን ከአስራ ስድስቱ ጋር በቀጥታ ስርጭት ውድድር ከመግባታቸው በፊት የትውቅ ስራዎቻቸውን ለእናንተ ውድ ተመልካቾቻችን እያቀረቡ ይገኛሉ። እንቀጥላለን። አሁንም ቆይታችሁ ከኛ ጋር ይሁን። አብራችሁን ቆዩ።